ጤና ይስጥልን ከኢቢሲ ከኤቢሲ የሰዓቱን ዜና አርስተ ዜናውን በማስቀደም እንጀምራለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ በዓለም የኢኮኖሚ ፎረም ላይ በተከታታይ መሳተፏ የሀገሪቱን ገጽታ ለመገንባትና ታዋቂ ባለሀብቶችን ለመሳብ መልካም አጋጣሚ የፈጠረላት መሆኑን ገለጹ። ከ10 እስከ 15 ዓመታት ባሉት ጊዜያት ውስጥ የአፍሪካ ቱሪዝም ዘርፍ ፈጣን እድገት እንደሚያስመዘግብ የተባበሩት መንግስታት የቱሪዝም ድርጅት አስታወቀም። ከኛ ጋር አሁኑ የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ በዓለም የኢኮኖሚ ፎረም ላይ በተከታታይ መሳተፏ የሀገሪቱን ገጽታ ለመገንባትና ታዋቂ ባለሀብቶችን ለመሳብ መልካም አጋጣሚ የፈጠርላት መሆኑን ገለጹ። ጠቅላይ ሚኒስትር ኃይለማርያም በዳቮስ ከኤቢሲ ጋር በነበራቸው ቆይታ በፎረሙ ላይ የተሳተፉ ታላላቅ ባለሀብቶችም በሀገሪቱ በኃይል ማመንጨት በቱሪዝምና በሌሎች ስራዎች መዋዕለ ንዋያቸውን ለማፍሰስ ዝግጁ ናቸውም ብለዋል። ሰኢድ ሙሄ ዝርዝሩን አዘጋጅቷል። በስዊዘርላንድ ዳቮስ በተካሄደው አርባ ሰባተኛው የዓለም የኢኮኖሚ ፎረም ላይ የተሳተፉት ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ እንደገለጹት በፎረሙ ላይ በርካታ የሀገራትና የመንግስታት መሪዎች ታዋቂ ባለሀብቶችና ዓለም አቀፍ ተቋማት መሪዎች በጋራ የሚሰባሰቡበት በመሆኑ ከሌሎች ስብሰባዎች እተለየ አድርገዋል። ኢትዮጵያም ባለፉት ዓመታት በተከታታይ በፎረሙ መሳተፏ ሀገሪቱን በማስተዋወቅና ታላላቅ ባለሀብቶችን ለመሳብ መልካም አጋጣሚን ከመፍጠሩን ባሻገር አህጉራዊ አጀንዳዎችን ለማንጸባረቅ አስችለዋል ብለዋል። በሀገራችን እየተካሄደ ያለውን የልማት የዴሞክራሲ እና በአጠቃላይ የአገር ግንባታ ጉዳይ በተመለከተ በዓለም አቀፍ ራዳር ውስጥ መኖራችንን ማሳወቅ ነው ትልቁ ጉዳይ የሚሆነው። ከዚሁም ባሻገር ለሀገራችን ኳሊቲ ኢንቨስተሮችን የመሳብ ነው። አፍሪካን ወክሎ በተለያዩ መድረኮች ስለ አፍሪካ መናገር እና ማሳወቅ ሌላኛው ተልኳችን ነው። በዚህ ረገድ ከአሁን በፊት የተሰሩ ስራዎችም ውጤታማ መሆናቸውን ነው ጠቅላይ ሚኒስትሩ የተናገሩት። አንዱ ትልቁ ስራችንም የሆነው ከዚህ በፊትም ውጤታማ ሆኖ የተገኘው በዚህ አጋጣሚ በተለያየ ምክንያት የማይገኙ ኢንቨስተሮችንም ጭምር አግኝቶ በሀገራችን ኢንቨስት እንዲያደርጉ የማግባባት ጉዳይ ነው። ስለ ሀገራችን ትክክለኛውን መረጃና ትክክለኛውን ስዕል እንዲይዙ የማድረግ ነው። በአሁኑ የፎረሙ ስብሰባ ላይም ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዳሉት በኃይል ማመንጫ በቱሪዝምና ና በሌሎች መስኮች በኢትዮጵያ መዋለ ንዋቸውን ለማፍሰስ ፍላጎት ካላቸው ባለሀብቶች ጋር የተደረገው ውይይቶችም ውጤታማ ነበሩ። በኃይል ማመንጨት ስራ ላይ በርካቶች ለመሳተፍ ዝግጁ ናቸው። እስካሁንም ማጥናት የጀመሩ፣ ባወጣናቸው ጨረታዎች መሳተፍ የጀመሩ በርካታ ባለሀብቶችን አግኝተናቸዋል። እነዚህ የበለጠ ተበረታተው በሀገራችን እንዲቀጥሉ ኢንቨስትመንታቸውን የማድረግ ስራ ሰርተናል። በዚህም ውጤታማ ነው ማለት ይቻላል። በሌላው በቱሪዝም ዘርፍ በሆቴሎች እና በዚሁ መንገድ በሆስፒታሊቲ ኢንዱስትሪ ለመሳተፍ የሚፈልጉትን እንደዚሁ አግኝተን አነጋግረን እንደዚሁ እነሱም በስፋት ለመሳተፍ ዝግጁ መሆናቸውን ገልጸውልናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደተናገሩት ከፎረሙ መስራችና ዋና ስራ አስፈጻሚ ከፕሮፌሰር ክላውስ ሸዋብ ጋር ባደረጉት ውይይት ኢትዮጵያ ተላላቅ ጉባኤዎችን የማስተናገድ አቅም ያላትና ከአምስት አመታት በፊት የተካሄደውን የዓለም የኢኮኖሚ ፎረም በስኬት ማካሄዷን አድንቀዋል። ሀገሪቱ በቀጣዩ ዓመትም የሚካሄደውን የፎረሙን ስብሰባ ለማዘጋጀት ያላትን ፍላጎት መግለጿን ጠቅላይ ሚኒስትሩ ተናግረዋል። አዲስ አበባ አክሽን አጀንዳ የሚባል የዘላቂ የልማት ግቦች የፋይናንሲንግ ጉዳይ በተመለከተ በአዲስ አበባ ትልቅ ኮንፈረንስ ባለፈው ሐምሌ ላይ ተካሂዶ ነበረ። እሳቸውም እንደዚህ አይነት ኮንፍራንስ ማስተናገድ የሚችል አገር ስለሆነ እኛ ብዙ ችግር የለብንም። ሀያ አስራ ሁለት ላይም ምናልባትም በአፍሪካ ደረጃ ከተካሄዱ ኮንፍራንሶች በሙሉ ምርጥ የተባለውን ኮንፍራንስ ኢትዮጵያ አዘጋጅታለች። ስለዚህ አሁንም ያንን ልምዷን እንደምትቀጥልበት እተማመናለሁ ነው ያሉት። ስለዚህ ኢትዮጵያን የበለጠ ለማስተዋወቅም ትልቅ እድል ስለሚኖረው ሀያ አስራ ስምንት ላይ አገራችን እንድታስተናግድ ለማድረግ ዝግጅት እንጀምራለን ማለት። በስዊዘርላንድ አቮስ የተካሄደው አርባ ሰባተኛው የዓለም የኢኮኖሚ ፎረም ከአንድ መቶ በላይ የሀገራትና የመንግስታት መሪዎች እንደዚሁም ከ ሺ አምስት መቶ በላይ ሰዎች የተሳተፉበት ነው። በደቡብ ክልል የአርብቶ አደሩ ማህበራዊና ኢኮኖሚ ተጠቃሚነት ለማረጋገጥ የተጀመሩ ተግባራት በትኩረት እንደሚሰሩ ርዕሰ መስተዳድሩ ደሴ ዳልኬ የተናገሩ። ርዕሰ መስተዳድሩ ደሴ የአርብቶ አደሩን ተጠቃሚነት ለማረጋገጥ የተሰሩ ባሉ ስራዎች ዙሪያም ከአርብቶ አደሩ ማህበረሰብ ጋር ውይይት አካሂዷል። ስምንተኛው የክልሉ የአርብቶ አደሮች ቀን በቤንች ማጅ ዞን ሚዛን አማን ከተማ ተከብሯል። የደቡብ ሬዲዮና ቴሌቪዥን ዘገባውን ልኮልናል። የምታቀርበው ሜሮን በረዳ ናት። በቤንች ማጂ ዞን ሚዛናማን ከተማ በተከበረው ስምንተኛው የደቡብ ክልል አርብቶ አደሮች ቀን ላይ የክልሉ ርዕሰ መስተዳደር አቶ ደሴ ዳልኬ ከክልሉ አርብቶ አደሮች ና ከፊል አርብቶ አደሮች ጋር ውይይት አካሂደዋል። አርብቶ አደሮቹ በክልሉ አሉ ያሏቸውን ችግሮችም አንስተዋል። አሁን እንደኛን ጋቶም አራት በመስኖ መልማት የሚችሉ ቦታዎች አሉ። ወደ ተግባር የሚገባው መቼ ነው? በእኛን ጋቶም ሁለት ሶስት ቦታ ያሉ መስኖ ተቋማት ዘግይተዋል። በሀመር የቁማን ጨምሮም ዘግይተዋል። በሌሎች በቦዲ ሙርሲ አካባቢ ያሉትንም እንደዛው በተመሳሳይ መልኩ በተሟላ መልኩ በታቀደው ጊዜ አላለቀም። የዚህ ዋናው ችግር ከመጀመሪያው ጀምሮ እውቀት ይዞ የትኛው ቦታ ላይ ምን ያህል ውሃን ለመስኖ ማዋል ይቻላል የሚለውን ትክክለኛ ዲዛይን የመስራት ችግር ነው። የምነሳው ጤና ጣቢያ አለን፣ ግን ሕክምና የሚሰጡ ባለሙያዎች የሉንም። ጤና ጣቢያው ባዶውን ያለው ባለሙያ የጠፋው ከእናንተ የወጣው ልጅ ተምሮ አገልግሎት መስጠት ስለማይችል ነው። ሴት ልጅ ከእናንተ የወጣችሁ መማር አለባት ተምራል እናንተ የጤና ሕክምና ባለሙያ ሴት ልጅ መሆን አለባት፣ እኛ እናስተምራለን። የአርብቶ አደሩን ማህበራዊና ኢኮኖሚያዊ ተጠቃሚነትን ለማሳደግ የተጀመሩት ተግባራት ተጠናክረው እንደሚቀጥሉና በመንደር የማሰባሰብ የትምህርት የጤናና ሌሎች መሰረተ ልማቶች በቀጣይ ትኩረት ተሰጥቶባቸው እንደሚሰሩ ተገልጿል። በተጨማሪም በየአካባቢዎቹ እየተስፋፉ ያሉት ሜጋ ፕሮጀክቶች የአርብቶ አደሩን ተጠቃሚነት በይበልጥ የሚያጎላብቱ መሆናቸውን የገለጹት ርዕሰ መስተዳድሩ የኢንዱስትሪውን ሰላም ለማስፈን አርብቶ አደሩ ጠንክሮ መስራት እንዳለበት አሳስበዋል። በአርብቶ አደር አካባቢ ያለው ሰላምና ጸጥታን ማረጋጋት ቁልፍ ጉዳይ ነው። ነገር ግን አሁንም አልፎ አልፎ የሚከሰቱ ግጭቶች ጊዜያችን አላግባብ እንድባከን እያደረጉ ነው ያሉት ስለዚህ ጸጥታና ሰላም የማስከበር ጉዳይ በዋናነት የህዝቡ እና በህዝቡ ማዕከል ተደርጎ የሚሰራ ስራ መሆኑን አርብቶ አደሮቻችን እና ያሉት ተዋደሮቹ ተወካዮች በደንብ እንዲገነዘቡት ያስፈልጋል የምለ ለማስቀመጥ ፈልጋለ። በስምንተኛ የክልሉ ተዋደሮች ቀን ከጉጂ ሊማዳዊ ድርጊቶች የተላቀቁ 13 አርብተወደሮች ና ከፊል ተዋደሮች እውቅና ተሰጥቷቸዋል። የአውሮፓ ህብረት በአፍሪካ ቀንድ ጠረፋማ አካባቢዎች የሚኖሩ ህዝቦችን ተጠቃሚ ለሚያደርገው ፕሮጀክት የ639 ሚሊዮን ዩሮ ድጋፍ አደረገም። ፕሮጀክቱ በኢትዮጵያ፣ በኬንያ፣ በሶማሊያ ና በሱዳን የሚገኙ ዜጎችን በዋነኝነት ተጠቃሚ አድርጋል የተባለው በግጭት መከላከል በድርቅ ተጋላጭነት ና ዘላቂ ልማት ላይ ያተኮረ የኢጋድ የሚኒስትሮች ጉባኤም በአዲስ አበባ ተካሂዷል። ለዝርዝሩ አለማየው ታደለ ኢትዮጵያን ጨምሮ ስምንት ሀገራትን የሚያጎራብተው የምስራቅ አፍሪካ ቀንድ ድህነት የተንሰራፋበትና ተደጋጋሚ ቀውሶች ከሚስተዋልባቸው የዓለም አካባቢዎች አንዱ ነው። በአካባቢው ሀገራት በሚገኙ ጠረፋማ አካባቢዎች የሚኖሩ ዜጎች ደግሞ በክፍለ አህጉሩ በሚነሱ የተፈጥሮና ሰው ሰራሽ አደጋዎች ተጋላጭ ሆነው ቆይቷል። አልፎ አልፎ በሚከሰቱ የድንበር ላይ ግጭቶችም ብዙዎች ለህልፈተ ህይወት ሲዳረጉ ሲሆን በሚሊዮን የሚቆጠሩ ዜጎችም ከቤት ንብረታቸው ተፈናቅሏል። የምስራቅ አፍሪካ በይነ መንግስታት ኢጋድ የሚኒስትሮች ጉባኤ በአፍሪካ ቀንድ ጠረፋማ አካባቢዎችን በማልማት ግጭትን መከላከልና የድርቅ ተገላጭነትን መቀነስ በሚቻልበት ሁኔታ ላይ መክሯል። በጉባኤውም የአውሮፓ ህብረት በድንበር አካባቢዎች የሚኖሩ ዜጎችን ተጠቃሚ ለማድረግ ይፋ ለሆነው ፕሮጀክት የ639 ሚሊዮን ዩሮ ድጋፍ ለማድረግ ተስማምቷል። ፕሮጀክቱ በኢትዮጵያ፣ ኬንያ፣ ሶማሊያና ሱዳን የሚገኙ በዋነኛነት ለድርቅ ተጋላጭ የሆኑ አርብቶ አደሮችና ከፊል አርብቶ አደሮችን ተጠቃሚ እንደሚያደርግም ተገልጿል። ጠረፋማ አካባቢዎችን ለማልማት ይፋ የሆነው ይህ ፕሮጀክት በኢትዮጵያ፣ በኬንያ፣ ሶማሊያና ሱዳን ሀገራት ያለው ማህበራዊ ኢኮኖሚያዊና ፖለቲካዊ ትብብሮችን ያጠናክራል በድንበር አካባቢ ለስደትና ለህገወጥ ዝውውሮች የተጋለጡ ዜጎችን ለመርዳትም ያገለግላል። በድንበር አካባቢ የሚኖሩ አርብቶ አደሮችንና ከፊል አርብቶ አደሮችንም ተጠቃሚ ያደርጋል። ዚስ ኢዝ ሪሊ ቲፒካሊ ኤ ቨሪ ጉድ ኤግዛምፕል ኦፍ ሪጅናል ኢንተግሬሽን። ፕሮጀክቱ ክፍለ አህጉራዊ ውህደት ከመፍጠር አንጻር ትልቅ ሚና ይኖረዋል። በጠረፍ አካባቢ የሚኖሩ ህዝቦች የተፈጥሮ ሀብታቸውን በጋራ እንዲያለሙ ብሎም ለጋራ ጥቅም እንዲሰሩ በር ይከፍታል። ኢትዮጵያ ላለፉት ዓመታት ግጭትና አደጋን በመከላከል የዜጎቿን ህይወት ለማሻሻልና የምግብ ዋስትናን በማረጋገጥ ረገድ አበረታች ውጤት ማስመዝገቧን የተናገሩት የእንስሳትና ሀሳ ሀብት ልማት ሚኒስትሩ ፕሮፌሰር ፈቃዱ በየነ ድጋፉ የበለጠ ለመስራት ጠቃሚ ነው ብለዋል። የተሰጠው ድጋፍ ቀደም ሲል በአፍሪካ ልማት ባንክና በዓለም ባንክ የሚደገፉ ፕሮጀክቶችን ተጨማሪ አቅም ይፈጥር ነው ተጨማሪ አቅም ይፈጥር ፈንድ ነው። ይህንን እንግዲህ በአግባቡ ቅንጅት ባለው ሁኔታ ከመራ ነው ውጤታማ ማድረግ ይቻላል። የኢጋድ አባል ሀገራት ሚኒስትሮች በበኩላቸው ፕሮጀክቱ ግጭትን በመከላከል የድርቅ ተገላጭነትን በመቀነስ ዘላቂ ልማትን ለማረጋገጥ እንደሚረዳ ተናግረዋል። ጉድ ኒውስ ፎር ኦል ኦፍ አስ ሜምበር እስቴትስ። ይህ ለአባል ሀገራቱ መልካም የሚባል ዜና ነው ድርቅ ለሚያጠቃቸውና እርጥ በታጠር የሆኑ አካባቢዎችን ለማልማት ያግዛል። ድንበር ተሻጋሪ የእንስሳት በሽታዎችን ለመከላከል እና በጠረፍ አካባቢዎች ለተለያዩ ችግሮች ተጋላጭ የሆኑ የህብረተሰብ ክፍሎችንም ተጠቃሚ ያደርጋል።

ችግኝ ተተክሏል። ያ ዓለም ልሟል። አሁንም ደግሞ ያን እየቆፈርነን ነው። ከኢቢሲ የሰዓቱ ዜና እንደቀጠለ ነው። በአዲስ አበባ ከተማ ለወጣቶች የስራ እድል ፈጠራ ሶስት ቢሊዮን ብር መመደቡን ከንቲባ ድሪባ ኩማ ገለጹ። የኦሮሚያ ወጣቶች ማህበር የፊንፊኔ ቅርንጫፍ በአዲስ አበባ ከተማ የሚኖሩ የኦሮሚያ ክልል ወጣቶችን ያሳተፈ ውይይት አካሂዷል። መለስ አምዴ ነው ዝርዝሩን ያዘጋጀው፣ ጥላውን ካሴ ያቀርበዋል። የኦሮሚያ ወጣቶች ማህበር በአዲስ አበባ ከተማ የሚኖሩ የኦሮሚያ ክልል ተወላጅ ወጣቶችን ያሳተፈ ውይይት አካሂዷል። በውይይቱ ወጣቶቹ ሊፈቱ ይገባል ያሏቸውን የተለያዩ ጥያቄዎችን አንስተዋል። ወረቃነኝማ መጋለ ፍንፍኔ ጅራችሁ የአዲስ አበባ ከተማ መታወቂያ ወረቀት አስፈላጊ ሆኖ ሳለ እኛ ወጣቶች ተደራጅተንም ሆነ በግል ስራ ለመስራት ይህንን ማግኘት አልቻልንም። ይህ ችግርስ በምን መልኩ ይፈታል? አካተን ወረቃ የኙማ ትኬና ጅሩ ቡልሲንሰ ጋሪዳ ወሊን ቀበቴ ረኮ ጉዳል የመታወቂያ ወረቀት አሰጣጣችንን በተመለከተ ትልቅ የመልካም አስተዳደር ችግር ይስተዋላል። ይህን ችግር ለመፍታት የአድራሻ ሲስተም የሚባል አሰራር በመዘርጋት ችግሩን ለመፍታት እየሰራን ነው። የህብረተሰቡን ጥያቄ በአፋጣኝ ለመመለስና የከተማዋን ነዋሪዎች በቀላሉ ለመለየት ወደ ስራ ገብተን እየሰራን በመሆኑ ችግሩን በቀላሉ እንፈታለን ብለናል። የሮደር ቤኩማ ቤከሙ ጉልቺሲ ጋሪን ብየኬኘ ኬሰት ባለፈው እንደሚታወቀው በመልካም አስተዳደር ጉድለት የተለያዩ ችግሮች ተፈጥረዋል። በርካታ ተማሪዎች ከትምህርት ገበታቸው ተባረዋል። ሰራተኛውም ከስራው ተሰናብቷል። ይህ ደግሞ የመልካም አስተዳደር ችግር ከሆነ ኃላፊነቱን የሚወስደው ማን ነው? መጋለፍን ፍንዴ ሳተው ናኖ ከኝ ከሰት በአዲስ አበባ ከተማም ሆነ በክልሉ ለተፈጠረው የመልካም አስተዳደር ችግር መንግስት ኃላፊነቱን የሚወስድ ይሆናል። ነገር ግን መንግስት ችግሮቹን ለመቅረፍ በሚያደርገው ጥረት ህብረተሰቡ ከጎኑ ሊቆም ይገባል። ይህ ሲሆን ነው የህብረተሰቡ ጥያቄ በአፋጣኝ ሊፈታ የሚችለው። ኦሮሚያን ፍንፍኔ ራጓ ዳርገቲ ላ ከወን ሰሚ ሰገዲ የኢፌድሪ ህገ መንግስት አንቀጽ 49 ላይ የኦሮሚያ ክልል ከአዲስ አበባ ከተማ ልዩ ጥቅም ታገኛለች ይላል። በአንቀጹ ተጠቀሰ እንጂ ጥቅሙ ምን እንደሆነ አልተገለጸም። ይህ ነገር መቼ ተግባር ላይ ይውላል? ምንስ እየተሰራ ነው? ፍንፍኔን መጋላ ጉዶናን ብያ አከታቱ የሮሙርታው አዲስ አበባ የሀገሪቱ ትልቅ ከተማ እንድትሆን ሲወሰን በተፈጥሮ ከኦሮሚያ ክልል በመሆኗ ክልሉ በከተማዋ ልዩ መብት እንዲኖረው ተደንግጓል። ይህ ደግሞ እንዲተገበር ያለማድረጉ የእኛ የአመራሮቹ ችግር ነው። አሁን ግን ይህን ችግር ለመፍታትና በስራ ላይ እንዲውል የማድረጉ ጉዳይ በአፋጣኝ ልባት የሚሰጠው ይሆናል። በከተማዋ ለሚገኙ ወጣቶች የሥራ እድል ለመፍጠር በትኩረት እየተሰራ መሆኑም ተገልጿል። የስራ እድል በመፍጠርና ያመረትነውን ምርት ወደ ገበያ በማስገባት በኩል ከፍተኛ ችግር ይስተዋላል። ይህንን ለመፍታት ደግሞ የከተማው አስተዳደር ሶስት ቢሊዮን ብር በመመደብ ወጣቶችን ወደ ስራ ለማስገባት እየሰራ ይገኛል። የስራ እድሉን ለመፍጠር ወጣቶችን በማደራጀት ተግባራዊ የሚሆንበት መንገድ እየተለየ ነው። የከተማ አስተዳደር ከወጣቶቹ ጋር በቀጣይ የተለያዩ የውይይት መድረኮችን በማዘጋጀት ችግሮችን ለመፍታት የሚያስችል ዝግጅት ማድረጉንም አስታውቋል። ከውጭ የመረጃ ምንጭ ያገኘ ነው ዜና ስናልፍ ከአስር እስከ 15 ዓመታት ባሉት ጊዜያት ውስጥ የአፍሪካ ቱሪዝም ዘርፍ ፈጣን እድገት እንደሚያስመዘግብ የተባበሩት መንግስታት የቱሪዝም ድርጅት አስታወቀ። በአፍሪካ የቱሪዝም ዘርፍ ላይ ያተኮረ ጉባኤም በስፔን ተካሂዷል። የቻይናው ዓለም አቀፍ ኔትወርክ ቴሌቪዥን ሲጂቲኤንን ዘገባ ተመልክቶ ዝርዝሩን ያዘጋጀው ኢዮ ሞገስ ነው። በመጠንና በአይነት በበረከተ ብዝሃ ሕይወት ባህልና ቅርስ የበለጸገችው አፍሪካ እንደ አውሮፓያን አቆጣጠር በ2016 ብቻ ከቱሪዝም ዘርፍ 180 ቢሊዮን ዶላር ገቢ ማግኘቷን የዓለም አቀፉ የጉዞና የቱሪዝም ምክር ቤት ሪፖርት ያመለክታል። ይሁን እንጂ በዓለም በቱሪዝም እየተመዘገበ ካለው እድገት አንጻር ሲታይ የአፍሪካ ቱሪዝም የሚጠበቅበትን እድገት አላስመዘገበም። ኢትዮጵያን ጨምሮ የአፍሪካ የቱሪዝም የስራ ኃላፊዎች በስፔን ዋና ከተማ ማድሪድ ያካሄዱት ጉባኤም አህጉሪቱ ያላትን እምቅ የቱሪዝም ሀብት ለጎብኚዎች ተደራሽ ለማድረግ ያለመ ነው። የተባበሩት መንግስታት ድርጅት የቱሪዝም ዋና ጸሐፊ ቴሌሪፍ አፍሪካ በሚቀጥሉት ዓመታት በቱሪዝም ዘርፍ ለውጥ እንደምታስመዘግብ ገልጸዋል። የአፍሪካ የቱሪዝም ሁኔታ ዝቅተኛ ነው። አሁን ግን በዘርፉ ያለው እንቅስቃሴ አፍሪካ ከ10 እስከ 15 ዓመት ውስጥ ያላትን ቦታ ከፍተኛ ደረጃ ላይ እንዲደርስ የሚያደርግ ነው። በአፍሪካ በተለያዩ የኢንቨስትመንት መስኮች በስፋት እየተንቀሳቀሰች የምትገኘዋ ቻይና በቱሪዝም ዘርፍ ልትሰማራ እንደሚገባም ተገልጿል። በመሰረተ ልማት፣ በመንገድና በቴሌኮም ዘርፎች ነው ከአፍሪካ ጋር ትብብራችን። በቱሪዝም ዘርፍ ገናንን። ከ120 ሚሊየን በላይ ቻይናውያን ሌሎች ሀገራትን ይጎበኛሉ። አፍሪካ አጀንዳቸው እንድትሆን እንሰራለን። የሞሮኮ ቱሪዝም ዋና ጸሐፊ ናዳ ሮዲስ አፍሪካ ቱሪዝሟን ለማሳደግ ቅርሶቿን ልትጠብቅ ይገባል ብለዋል። አፍሪካን ለማሳደግና ሰፊ የስራ እድል ለመፍጠር ቱሪዝም ትልቅ አስተዋጽኦ አለው። የዓለም ቱሪዝም ደግሞ በተፈጥሯዊ ሀብቶችና ባህላዊ እሴቶች ላይ የተመሰረተ ነው። ስለዚህ ቱሪዝሙን ለማሳደግ እነዚህን መጠበቅ አስፈላጊ ነው። በተጠናቀቀው የፈረንጆቹ 2016 የአፍሪካ ቱሪዝም በስምንት በመቶ እንዳደገ መረጃዎች ያሳያሉ። ድንጋዩን ለመጠረብ ሞክር፣ ይገርምሃል። እንኳን እንደዛ አይነት ቅርጽ ለመፍጠር አለስልሶ ለማስቀመጥ እንኳን አልቻሉ። አሁን ባለው መሳሪያ ወንፊትን ከድንጋይ መስራት የቻሉ ሰዎች እኮ ናቸው። ህብረተሰቦቿ ህዝቦቿን ጭምር የተለያየ ስልጣኔ ደረጃ ላይ የነበሩባት አዋቂዎች ሰራተኞች የት ገቡ ነው? ድንጋይ መፈልፈል ቀርቶ አርሶ መብላት እንዴት ያቅተዋል? አሁን ወደ ሽቅብ ጉዞ ጀምራለች። ብዙ ታውረድ ገብተን አልፈን እዚህ ደርሰናል የፖለቲካ ልዩነት አጀንዳ መሆን የለበትም ጥሩ ጭላንጭሉ እየታየ ስለሆነ ከቀጠል ሰስቴን ያደረገን በሂደትም ወደ በለጸጉ አገሮች ተርታ ትሰለፍና ህዳሴዋን ታረጋግጣለች የብዛነትና የዳሴ ድምጽ ኢቢሲ። የሰዓቱን ዜና በዚሁ አጠናቀን፣ ተመስገን በየነነኝ። መልካም ጊዜ